ሰላም ሰላም፣ እንዴት ናችሁ? ውድዬ ቻናል ቤተሰቦች፣ ደህና ነን እኛ በጣም እግዚአብሔር ይመስገን። ምንድን ነው የሚያስቅሽ? ሰላም ማለት ያስቃል? እሺ ያስቀል። ስለዚህ ለተመልካች በትክክል ሰላም በያቸው። ሰላም ሰላም ነው እና ውድዬ ቻናል ቤተሰቦች ዛሬ ባበደ። እሺ ባበደ፣ ግን ተመልሰናል። እሱ ምንድነው እንግዲህ ከለምዬ ከኔ ውድ ባለቤት ሄሙ ይምን ማለት ሽባ እና ጉንጤን ኮኒ ሳይ ላይቭ ላይ ጋር ብትከታተልኝ ልጅ አለች ሄመን ትባላለች እና ትንሽ ፈገግ ተረቅ ካለ ተባለ ፈገግ ግላሰኛት እሺ አዘሊና አዎ እና ይሄ ቃሪያ እዚህ ምን ይሰራል ካላችሁ እኔ እሷን ለማሳቅ ነው የምጥረው እሷ ደግሞ አትስቅም ከሳቀች ከሳቅ በስተጀርባ ችግር አለ እሱም ቃሪያ ነው ማለት ነው ስለዚህ ቪዲዮን ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ ሰብሰብሰብ ብላችሁ ሰብስክራይብ። እኔ እስኪ ከሁላችን ቀልድ የማን ቀልድ ያስቃል? እኔ እሷን ለማሳቅ የማደርገው ጥረት እና እሷ ለእኔ የምታደርገው ጥረት፣ ማን አሳቃችሁ የሚለውን ኮሜንት ስር ወይዬ በሉን። ሌላ የምትዩው ነገር ካለ ማለት ትችላለች። አንቺ አስቅም። ምክንያቱም ሲጀምር ኑሮ አይደለም?

ስለዚህ እኔ እንዴት ያን ነገር እንዳሳኳት እንዴት ደግሞ አለመሳቅ እንደሚቻል ተለማምጃለሁ መጨረሻ ላይ ገብታችኋላ እውቀት ሽር ወንድ ልጅ እና እስኪ መጀመሪያ እስኪ የተወሰነ ነው እ ጥርሴ በጣም ነው የሚያምሩ፣ ግን አሁን ለአታይት ነው ምንም ማድረግ አይቻልም። ሌላ ቁሳቁስ መጠቀም ይቻላል።

አንቺ ኩም ዘጋቺ አራከ እኔ ክፉ መንፈስ ነው መሳቅ። ስለዚህ መሳቅ የለብን። አንቺ እየሳቅሽ ነው። እንደገና ህግ እያወጣ ነው

አይቻልም አይቻልም። አልለካውሽም። እንደት ነው ምናምን አድርገው፣ ቀላል ነው በጣም አይቻልም። እንደት ነው አልለካውሽም። ዝም በይ። ተሸናሮች ሙዚቃ ልጋብዛት ነው። ፍንጭቷ ነው ምልክቷ

በቃ አንድ ሰው ነበር ሙዝ እና ብስኩት ሙዝ እና፣ በጣም ርቦታል። ከዛ ሰሪው ሙዝ እና ዳቦ እና ከብስኩት መረጣል፣ የቱን ይመርጣል? ሙዝ በዳቦ እና ከብስኩት የቱን ይመርጣል? አንቺ ብትሆኝ የትኛው ትመርጭ ነበር? ሙዝ በዳቦ እሺ፣ ሙዙን ልጦ በላውና ልጣጩ የት ያስቀምጠው

አመነች እጅ ከሰጠች በኋላ ምን ይደረጋል? አስቁሻለሁ። አታስቀኝም። እጅ ሰጠህ እኮ። ምን በላ ነው? አርሒቡ ይሄ ባህላችን ምንድን ነው? አንቺም ስቀሻል፣ ስቀሻል። እንኪ ያዝ፣ እንኪ ያዝ። ውይ ደግሞ በጣም ነው የሚያቃጥለው። ወይኔ

ውድኛ ቻናል ቤተሰቦች፣ ሰዎች ሁለት ሁለት ነው የምንበላው። አርባ ታ ለመቃጠል አይ፣ ከምርሽ ነው ስት የምር ከካ የበላው ነገር ተሰምተ ነው አይደለም? እንዲ እኔን ለማሳቅ እኔን ለማሳቅ እየሆንሽ ሲገባኝ ጊዜ ይህን ውድ በስንቱ ተጨንቃ ስኪሄድ ሳቅላት። በጣም ያዘግሽ በጣም ያዘግሽ።

ጨርሽ ጨርሽ ጨርሽ ጨርሽ

ጓደኛ ቻናል፣ ቤተሰቦች እኔ ግን ለመሳቀር ነኝ። አያችሁ ለምን ጨናነቃለሁ? አንተ ለምን ትጨነቃለህ?